ሰላም ክቡራትና ክቡራን እንደምን አላችሁ? ይህ አሳዋቂ ሚዲያ ነው። ለቀብር ቦታ 500 ሺህ ብር መጠየቁ መነጋገሪያ ስለመፍጠሩ፣ ብልጽግና ባለስልጣናት መካከል ጭቅጭቅ ስለመብረታቱ፣ የአባይ ወንዝ ሙላት ሱዳንና ግብፅን ስለማስጨነቁ ዝርዝር መረጃ ወደ እናንተ ይቀርባል። ወቅታዊ ፈጣንና ታማኝ መረጃ እንዲደርሳችሁ አሳዋቂ ሚዲያን ይወዳጁ እያልን ወደ መረጃው እናልፋለን። በብልጽግና ባለስልጣናት መካከል እየተካረረ የመጣው የፖለቲካ ልዩነት የተለያዩ መንገዶች መንጸባረቁን ቀጥሏል። በወቅቱ የሀገሪቱ ጉዳይ አስቸኳይ ስብሰባ የጠራው የብልጽግና ስብስብ በመካከል የሚነሱ ልዩነቶች እየሰፉ ስለመምጣታቸው በመነገር ላይ ነው። በሰሜኑ የሀገሪቱ ክፍል በተለይም በአማራ ክልል የብልጽግና ዙፋን አስጠባቂ ታጣቂዎች ሽንፈትን ተከትሎ ሰባ በመቶ የሚሆነው የወሎ ክፍል ፋኖ ቁጥጥር ውስጥ ወድቋል። ከዚህ አስነዋሪ ሽንፈት በኋላ የአራት ኪሎ አለቃ አስቸኳይ ስብሰባ በመጥራት ኃይል ቃላትን በመጠቀም ተጨማሪ ማብራሪያ መጠየቃቸው ታውቋል። በስብሰባው መሀል የመከላከያ አመራሮች ስለ ጉዳዩ ገለጻ ለማድረግ ሲሞክሩ ጠቅላዩ ትዕግስት በማጣት ሀሳባቸውን ሳያስጨርሷቸው ቀርተዋል ነው የተባለው። ከውስጥ አዋቂ ባገኘናቸው መረጃዎች በመነሳት በጦሩ መካከል ብሔርን መሰረት ያደረገ ልዩነት መፈጠሩን ማወቅ ችለናል። ስለ ጉዳዩ ምላሽ የሰጡት የብልጽግናው አለቃ ችግርን መተንተን ሳይሆን ችግሩን ማስተንፈስ ያስፈልጋል ሲሉም ለከፍተኛ ጦር አመራሮች ኃይል ቃል እንደተናገሯቸው ማወቅ ተችሏል። በወሎ የደረሰባቸው ሽንፈት የዓለም አቀፍ ማኅበረሰቡን ትኩረት በማግኘቱ የተበሳጩ ጠቅላይ ሚኒስትሩ ስለ ጉዳዩ ማብራሪያ ቢጠይቁም እንዲህ አይነት መራር ሽንፈት ስለመድረሱ አሳማኝ ምክንያት የላችሁም እንዳሏቸውም ማወቅ ችለናል። ከጊዜ ወደ ጊዜ በብልጽግና ጦር አመራሮች መካከል መተማመን እንደሌለና ተዋጊ ክፍሉ በአዋጊዎች ብቃትና በአመራሩ ዝቅጠት ደስተኛ ለመሆኑ ተረጋግጧል። ሌሎች ግንባሮች የሚገኙ ተዋጊዎች የመዋጋት ስነ ልቦናና ፍላጎት እንደሌላቸውም ማወቅ ተችሏል። የወሎውን ሽንፈት ከውሃትና ሻቢያ ከጀርባ ሆነው ድጋፍ አድርገዋል ሲሉ የብልጽግና ተከፋይ አንቂዎች የገለጹ ሲሆን የጉዳዩ በአፋን አመራሮች የተሰጠ ማረጋገጫ የለም። ባለፉት ቀናት በተደረጉ ውጊያዎች በርካታ የብልጽግና ዙፋን አስጠባቂ ወታደሮች ሙትና ቁስለኛ ሲሆኑ፣ በተለያዩ አውደ ውጊያዎች ከፍተኛ ማረግ ያላቸው አዋጊዎችም ተማርከዋል። ወደ ተጨማሪ መረጃ ስናልፍ ከቅርብ ቀናት ወዲህ በመላ አገሪቱ የተከሰተው የነዳጅ እጥረት የዜጎችን የዕለት ተዕለት እንቅስቃሴ በከፍተኛ ሁኔታ አናግቷል። ከከተሞች እስከ ገጠራማ አካባቢዎች በነዳጅ ማደያዎች የሚታዩት ረዣዥም ተሽከርካሪ ሰልፎች ለችግሩ ጥልቀት ምስክር ናቸው። ትራንስፖርት ቆሟል፣ የንግድ እንቅስቃሴ ተስተጓጉሏል፣ የኑሮ ውድነቱ ከምንጊዜውም በላይ ሰማይ ነክቷል። ይህ የህዝብ ሰቆቃ በርትቶ በቀጠለበት በዚህ ወቅት ጠቅላይ ሚኒስትር አብይ አህመድ ዋና ዋና የነዳጅ ዲፖ ባለቤቶች ጋር አስቸኳይ ስብሰባ እንደጠሩ የዘሃበሻ ምንጮች ገልጸዋል። ስብሰባው የችግሩ ምንጭን ለማድረቅ ያለመ እንደሆነ ቢነገርም ከጀርባው ግን በዲፖ ባለቤቶች ላይ የሚሰሙ ከባድ ወቀሳዎች አሉ። ዘሃበሻ ያገኘው መረጃ እንደሚያመለክተው አብዛኞቹ የነዳጅ ዲፖ ባለቤቶች በሀገሪቱ የነዳጅ ስርጭት ስርዓት ውስጥ ቁልፍ ሚና ያላቸው ቢሆንም ይህንን ኃላፊነታቸውን በአግባቡ እየተወጡ እንዳልሆነ ይነገራል። የሚሰሙት ክሶች የሚከተሉትን ያካትታሉ። ለነዳጅ ማደያዎች የሚመደበውን ነዳጅ ፍትሐዊ በሆነ መንገድ ከማከፋፈል ይልቅ ስርዓቱን በማዛባት ለጥቁር ገበያ እንዲቀርብ ያደርጋሉ ተብለው ይወነጀላሉ። ከፍተኛ ትርፍ ለማግኘት ሲሉ ለሀገር ውስጥ ፍጆታ የቀረበውን ነዳጅ በሕገ ወጥ መንገድ ለጎረቤት ሀገራት ይሸጣሉ የሚል ከባድ ወቀሳ ይሰማል። ከሀገር ውስጥ ባንኮች ከአንድ ቢሊዮን ብር በላይ ብድር ወስደው ክፍያ ሳይፈጽሙ ገንዘቡን ወደ ዱባይ፣ ኡጋንዳ እና ቱርክ ባሉ ሀገራት ለግል ኢንቨስትመንት እንደዋሉት ይነገራል። ይህም የሀገርን ኢኮኖሚ በእጅጉ የሚጎዳ ድርጊት ነው ተብሏል። በአጭሩ እንደዚህ የዲፖ ባለቤቶች የችግሩ ዋነኛ ፈጣሪዎች እና ዘራፊዎች ናቸው የሚሉ ድምጾች ከመንግስትና ከህዝቡ በስፋት እየተሰሙ ነው። ከቁጥሮች እና ከወቀሳዎች ጀርባ በሚሊዮኖች የሚቆጠር ዜጎች ላይ የሚደርስ ስለታዊ ስቃ አለ። የነዳጅ እጥረቱ ያስከተለው ሰንሰለታዊ ተጽዕኖ የህብረተሰቡን ማህበራዊ እና ኢኮኖሚያዊ ህይወት ፉኛ ጎድቶታል። በአንዳንድ አካባቢዎች የታክሲና የህዝብ ማመላለሻ አገልግሎቶች በመቋረጣቸው ወይም ስራ በማቆማቸው ሰራተኞች ወደ ስራ ቦታቸው፣ ተማሪዎች ወደ ትምህርት ቤታቸው ለመሄድ ተሸግረዋል። ከተሞች የአዘን ድባብ አጥልተውባቸዋል። የትራንስፖርት ዋጋ በከፍተኛ ሁኔታ መጨመሩ በምግብ እና በሌሎች መሰረታዊ የፍጆታ ዕቃዎች ላይ የዋጋ ንረትን አስከትሏል። ይህ ደግሞ ቀድሞውንም በኑሮ ውድነት የተጎዳውን ህዝብ ኑሮ የበለጠ አክብዶበታል። ፋብሪካዎች፣ የግንባታ ስራዎችና ሌሎች በነዳጅ ላይ የተመሰሩት የንግድ ተቋማት ስራዎቻቸውን ለማቆም ተገደዋል። ገበሬዎች ምርቶቻቸውን ወደ ገበያ ማቅረብ ባለመቻላቸው ለከፍተኛ ኪሳራ ተዳርገዋል። አምቡላንሶች እና የጸጥታ አካላት ተሽከርካሪዎች ለስራቸው የሚያስፈልገውን ነዳጅ ለማግኘት ሲቸገሩ መታየቱ የዜጎችን ጤናና ደህንነት አደጋ ላይ ጥሏል። ምንም እንኳን በዲፖ ባለቤቶች ላይ የሚቀርቡት ወቀሳዎች ከባድ እና ትኩረት የሚሹ ቢሆኑም የሀገሪቱ የነዳጅ ቀውስ መንስኤ ከዚህም የሰፋ በሆኑን የኢኮኖሚ ተንታኞች ያስረዳሉ። የችግሩ ዋነኛ ስረ መሰረት ሀገሪቱ ነዳጅ ለመግዛት የሚያስፈልጋትን የውጭ ምንዛሪ በበቂ መጠን አለማግኘቷ ነው። በጅቡቲ ወደብ ጀምሮ እስከ ሀገር ውስጥ ስርጭት ድረስ ያለው የሎጂስቲክስ ሰንሰለት ዘመናዊና ቀልጣፋ ለመሆኑን ለችግሩ መባባስ የራሱን አስተዋጽኦ አበርክቷል በመባል ላይ ይገኛል። መንግስት ከዚህ ቀደም ሲተገብረው የነበረው የነዳጅ ድጎማና አሁን ላይ ቀስ በቀስ እያነሳው በምጣቱ በገበያው ላይ የሚፈጥረው ተጽዕኖም ሌላው ሊታይ የሚገባው ጉዳይ ነው ተብሏል። ወደ ሌላ ጥንቅራችን ስናልፍ የግብጽ ሚኒስትሮች ምክር ቤት ሰሞኑን የአባይ ወንዝ ውሃ መጨመሩን አስመልክቶ ውይይት አድርጓል። ለሀራም የተሰኘው የግብጽ መንግስት ዜና አውታር እንደገለጸው ዛሬ በተከናወነው በሳምንታዊ የሚኒስትሮች ምክር ቤት ስብሰባ ላይ የአባይ ወንዝ ጉዳይ በአጀንዳነት ቀርቧል። የሀገሪቱን የውሃ ሀብትና መስኖ ሚኒስትር አኒስ ዋሊም ለምክር ቤቱ በሰጡት ማብራሪያም ሰሞኑን የአባይ ወንዝ ውሃ በከፍተኛ ሁኔታ መጨመሩን ገልጸው ይህም በግብጽ ውስጥ በአባይ ወንዝ ዳርቻ ለሚገኙ ነዋሪዎች ስጋት መሆኑን አስረድተዋል። የወንዝ ውሃ ፍሰት መጨመሩ ያስከተለው ጎርፍ በሱዳን ውስጥ በሚገኙ ማህበረሰቦች ላይ ከፍተኛ ተጽዕኖ መፍጠሩን አስታውቀው ይህ በግብጽ ላይ እንዳይደገም የጥንቃቄ እርምጃ በመውሰድ ላይ መሆናቸውን ገልጸዋል። ሚኒስትሩ እንዳሉት በአባይ ወንዝ ዳርቻ አካባቢ የሚገኙና ለጎርፍ ይጋለጣሉ ተብለው የሚገመቱ ግብፃውያን እንዲነሱ የማድረግ ዘመቻ ተጀምሯል። ሚኒስትሩ እንዳሉት በአባይ ወንዝ ዳርቻ አካባቢ የሚገኙና ለጎርፍ ይጋለጣሉ ተብለው የሚገመቱ ግብፃውያን እንዲነሱ የማድረግ ዘመቻ ተጀምሯል። ከሳምንታት በፊት ከህዳሴው ግድብ ጋር በተገናኘ ለተባበሩት መንግስታት ድርጅት ክስ ያቀረበችው ግብጽ በአባይ ወንዝ ላይ የምታቀርበው ውንጀላ በርካቶችን አደናግረዋል። በሱዳን ለተፈጠረው የጎርፍ መጥለቅለቅ የህዳሴውን ግድብ ተጠያቂ ያደረገችው ግብጽ ከዚህ በፊት ከግድቡ ግንባታና ውሃ አያያዝ ጋር በተገናኘ ስታቀርበው ከነበረው ቅሬታ በሚጋጭ መልኩ ክሷን አስምታለች። ወደ ሌላ ጥንቅራችን ስናልፍ አንጋፎ አርቲስት ፍሬወት ባህሩን በዘላለም መበረስ ለመሸኘት በቅዱስ ስላሴ ቤተክርስቲያን የቀብር ቦታ ለማስጠየቅ የሄዱ የሙያ ባልደረቦች እጅግ ከፍተኛ ዋጋ ተመን እንደተጠየቁ ገልጸዋል። አርቲስቷ ከባልደረቦቿ ጋር ጎን ለጎን እንድታርፍ ምን ማድረግ እንዳለባት ተጠይቆ የተሰጠው ምላሽ በጣም ግርምትን ፈጥሯል። ለቀብር ቦታ የተጠየቀው ከፍተኛ ክፍያ ለፉካ 120 ሺህ ብር ሲሆን ግቢ ውስጥ መሬት ላይ ለመቅበር ከሆነ ደግሞ 500 ሺህ ብር መክፈል ግዴታ ሲሆን ይህም በብፁ ወቅዱስ ፓትርያርኩ ፍቃድ መሆን አለበት ተብሏል። ጉዳዩን በተመለከተ በኦርቶዶክስ ቤተክርስቲያን ላይ የተቃጣ ስም ማጥፋት ቤተክርስቲያኗን ጫና ውስጥ የማስገባትና የማሳነስ አካሄድ ሊፈጥር ይችላል የሚሉ ሐሳቦች በመነገር ላይ ሲሆን ጉዳዩ ቤተክርስቲያኗ የሰጠችው ምላሽ የለም። ሯትና ክቧን ለዛሬ ያዝንላችሁ መረጃ የተከታተላችሁትን ይመስላል። ተጨማሪ መረጃ እንዲደርሳችሁ ቤተሰባችን ይሆኑ እያልን በሌላ ጥንቅር እስከምንገናኝ